አሁን እኮ ማለት ነው ይህንን ስራችንን የተወሰኑ ሰዎች አሁን ላይክ ቢያደርጉልን ባያሰሩ እንኳን ማለት ነው፣ ዝም ብሎ ላይክ ቢያደርጉልን የሆኑ ለሚያሰሩ ሰዎች ይደርሳል። አይደል አይደለ? ለምንድን ነው ሰዎች ላይክ ማያደርጉት ንገሪኛ። ምናልባትም እኮ አሁን ላይክ ቢያደርጉ ምን፣ በቃ ላያሰሩ ይችላሉ፣ ግን ለሚያሰራ ሰው ይደርሳል። የሆነን ሰው ለመጥቀም ያክል ላይክ ሼር እያደረጉት ቢሄዱ? ምናልባትም ተጠቃሚ እንሆን ነበረ። አረ አፋልጉኝ አፋልጉኝ እኔማ አፋልጉኝ። ከትንሽ ሰዓታት በኋላ አፋልጉኝ፣ ይለጽፋለሁ። ሄዱ ግን ምን አደረግንሽ እንደዚህ እኛ እንሙትልሽ እንዴ በናፍቆትና በጉጉት። ከዛ አንድ ጀምሮ ደግሞ የማይመቸኝ ቤት ነው ያሉት። እንደው ስገባ ስወጣ ስገባ ስወጣ ነው። ደህና ናቸው። የሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክና ሼር፣ ሰብስክራይብ ማድረግ ሰብስክራይብ ስታረጉ እየደውል ምልክቷን በመጫ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩኝ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ፣ ብዙዎች ዛሬ ላይ ራሱ አላመኑም፣ የሄሉን ቀለበት ማለት ነው እኔ ራሱ ቪዲዮን እስከማይ የሆነ ድብልቅልቅ ያለ ስሜት ነው የሚሰማኝ። በዚህ ልክ ስጀመር ሄዱ ዋሽታ አታውቅም፣ ልትዋሽም አትችልም። በዚህ አጋጣሚ እውነቱን የምነግራችሁ ነገር ማለት ነው እና ብዙ ሰው ያው ብዙ ነገሮች ቪዲዮ እየሰራ ፕራንክ ምናምናም ስለሚል ሌሎቹም እንደዚያው የተረዱት ኦዲየንሶቿ እና አንዳንዶቹ በቃ እኔ ዩቲዩበሮችን አላምንም፣ ከሆነ እንኳን ደስ ያላት ምናምን እያሉ ነው እና እኔም እንኳን ደስ ያለሽ ቀጫዋ ህቴ ደስታሽ ደስታዬ ነው። ግን ደግሞ ሆዴን ስለቆረጣችሁ፣ ስላጓጓችሁ አንድ ቦክስ ልስጣችሁ ማለት ነው የምፈልገው እንጂ በጣም ነው ደስ ያለኝ። እውነት ለመናገር ሄሉሻንም በተለይ ስላየው ሄሉዬ፣ እንግዲህ በቅርቡ እንደሚሆን ተስፋ አደርጋለሁ በዚህ አመት ሰርግ። ብቻ ምንዋጋለሁ እኛ የለንም እኛ ሩዛችን ነው የምንቅመው፣ ሄደን እንዳንበላ ጥብስ ክትፏችን እንዳንቆርጥ

ሄሉ ግን ብቻ በቃ በራሷ አለ ነው የምትኖረው ሄሉ ሻም ማለት ነው እንደ እኔ ታይህ መነጽር ያደርገው ማን ነው ልዑል ቀብራራው ነው እውነት ደሜን ነው ነግሬሻለሁ እየተናደድን ቢሆን ቀለበት ላይ እንዲኖር እፈልጋለሁ ማየት እፈልጋለሁ ካላመጣሽማ ነገር ተበላሸ ሄሉ እሄድብሻለሁ ማታ ቪዲዮ ናይቼ ማን የለም ማን አለ ወንድምዬው አለ ኦኬ አዎ ወንድ ብየዋለሁ። ሌላ ማን አለ? እነዚህ ሌሎችን አላቃቸውም። በቃ ባልየው፣ ወንድምየውን እና ሄሉ ሻየን ነው ማውቃቸው። ሄሉና ሄሉ የማውቀው ሌሎችን የክብር እንግዶችን፣ የክብር ተጠሪዎችን አላቃቸውም ማለት ነው። ለማንኛውም ድምቅ ብታይ ሙሽሯዋ ናት። ሙሽሯ ሄሉ የሚዜናት ማለት ነው። ወይኔ የበላቸው በቃ ወደፊት። አይ እያየሁ ልደም፣ በፎቶ ልደም። ደም እኮ አይ። ሄሉ ግን ነፍስሽ አይማርም። የመር ተጫወት ደግሞ ምን ትላለ? ዝግጁ ናችሁ? ዛሬ ማታ ብላት፣ ፖስቶት ሁን ድጋሚ ደግሞ ለምን ዛሬ ማታ ልሽን፣ እንደዛ ካልሆነ እኛን የእኛን ሁድ መቁረጥ ምን የእኛን እኛን ልብ ቁርጥርጥርጥርገሽ እንደዚ ልባችን አጥልጥርሽ ልክ አርገሻል። ልክ አላረግሽ በሆናቱ ልክ አላረግሽ በቃ እንጠብቃለን። ምንም አረግ አንችልም። እንግዲህ ጠብቁ ተብልናል፣ እንጠብቃለን። ዛሬ ማታ ግን በሰአቱ ልቀቁል፣ በሰአቱ ካለቀቃችሁን ዛሬ ሰላማዊ ሰልፍ ጦር ሜዳ ነው የምንሄድባችሁ። ኦኬ፣ እና በተረፈ በጣም ነው የምወዳችሁ ውድ ቤተሰቦቼ። እስከ ማታ ማታ እንግዲህ በጊዜ ሄዳልቅላችሁ ይችላል። የማልተመቸኝ ስምንት ቀን እንደው እንደ ልቤ እንኳን መበጠቅ አልችልም። ጋይስ፣ ሰላም ናጣውላችሁ። መቼስ ማልጉደን መቼስ፣ ምን ይደረግ መቻል ነው እና ዱባዮች ደግሞ አረሷም፣ ሽሽፉን ሽቴን ግዙ። ባይ ባይ።